ምግበ ሀይሌ አዲስ አበባ መጥቶ ይሄ ጦርነት መብቃቱ ፕሪቶሪያ መፈረሙ ደስ ብሎኛል ብሎኛል እኮ ለእኔ በቀደም የሚያወራው አይታቸ እኛ እንደ ምግበ አይደለንም። አንክድም ቃል አንሰብርም። ምግበ ኃይሌ እኮ ከፕሪቶሪያ በኋላ አዲስ አበባ መጥቶ ከኛ ጋር ተገናኝቶ በልቶ ጠጥቶ ውጭ ሀገር ልከነው ታክሞ መጥተዋል። እንደ ምግበ ቅም የምንይዝ ቢሆን ኖሮ እንደ ምግበ ካዲ ብንሆን ኖሮ እጃችን ገብተው ነበር። እንደ ምግበ ካዲ ብንሆን ኖሮ ስባት ነጋን ከጉርጋድ አውጥተን ውጭ ሀገር እንልከውም ነበር። ምክንያቱም እኛ መንግስት ነን። የሕዝብ ኃላፊነት አለብን። የአገር ታሪክ መጠበቅ አለብን። ጠባሳ ነገር ለማህበረሰብ ቁርሾ የሚተው ነገር መስራት የለብንም። እንታገሳለን እንደ ሰሜን እዝ ተገርተን እንደ ሰሜን እዝ ተገለን ተክደን የካደንን ሁሉ እንታገሳለን አገር ነዋ የምንመራው አባ ኮስተ ሰላም ሰላሙ ላሎ እንደሜ እንዴት ነህ ሰላም ፋኖ ማለትን ማለት ነው ብርሃኑ ጁላን ሳይሚሮጥ አይ ማን ያለው ገመድ ያቀብል ነበር። አጎት ማርሻል፣ አንድ ነገር ልንገር። ማርሻል፣ አንድ ሀገር ከሶስት ሀገሮች ጋር ተዋግቶ ሶስት ሀገሮችን ሲያሸንፍ ነው። ትግሬ እኮ ኢትዮጵያዊ ነው። አማራ ኢትዮጵያዊ ነው። ኦሮሞ ኢትዮጵያዊ ነው። ማርሻል ያልከው ይሄ ምክትል አስር አለቃ ለአየር ወለዶች ገመድ ያቀብል የነበረ ኦሮሞ፣ እንዴት ሆኖ ነው ፋኖ እሱን አይቶ የሚሮጠው? ያው ፋኖ ማለት እና አባ ኮስር ብላ የመጣ ለምንድን ነው ልሰልላችሁ ይሄ ጀግና ነው። ይሄ ጀግና ነው። ይኸውላችሁ አባ ኩስር ብሎ መጥቷል። ኦሮሞ ዳንኤል ትባረራለ። እኔ በግሌ ባለኝ እድሜ መቼ ነው በጣም የደነገጥከው ቀን? መቼ ነው ያዘንከው ቀን? ብሉን ጥቅምት አራት ነው። ጥቅምት ሃያ አራትን መሰረት አድርጎ መከላከያ የተመታበት ምናምን ቀን የሚል አንድ ፕሮፓጋንዳ እያደረጉ ነው። ይሄ ለአዲሱ ጦርነት ምንድነው የፕሮፓጋንዳ ቅድመ ሁኔታ ማመቻቸታቸው ነው። ነገር ግን ብርሃኑ ጁላ አሁን ተረሸነ፣ በመኪና ሄዱበት፣ በምናምን እንዲህ ያለ ተረት እያወራ ያለው ምን እያለ ነው? ተረት ኦፕሬሽን ተሰራበት፣ ተመታ፣ ተጨፈጨፈ፣ ምናምን የሚለውን ሰራዊት ጀነራል ጻድቃን ነበረ ነቲዲኤፍ እኮ ሲመራ የነበረው እነ ጌታቸው ረዳ እኮ ነው ሲመሩ የነበሩት ታዲያ ከጌታቸው ረዳና ከነ ጻድቃን ጋር ሆኖ ስለየትኛው ስለማን ነው ፕሮፓጋንዳ ሊነግር እየፈለገ ያለው ሱንማ ታረቃችሁ ታርቃችሁ እኮ በፕሪቶሪያ ምናምን በምትሉ ስምምነት ዳግምኛ ወደኋላ ተመልሶ በቃ ቃር ሊፈጥር የሚችል ልዩነትን ሊያሰፋ የሚችል ነገር አይን ነገር ተብሎ እኮ ዝም ተባለ እንግዲያው አንድ ሚሊየን ህዝብ ያለቀበትን ጦርነት ወታደር ፋቲካ አልበሳችሁ ይልካችሁ የደፈራችኋቸው ህፃናት አክሱም ላይ የረሸናችሁ አውጥታችሁ ሰብስባችሁ ወደ ገደል የጨመራችሁትን ወጣት ኦህዴዶች ማለት ገደል የጨመራችሁትን ወጣት እና የፈጸማችሁትን የዘር ማጥፋት ወንጀል ማን አንስቶ ይንገራችሁ? እናንተ ለምትፈልጉት የፖለቲካ ፕሮፓጋንዳ ብቻ የመረጣችሁትን ጉዳይ አንስታችሁ ለማራገብ ስትሞክሩ፣ የኢትዮጵያ ህዝብ ከእናንተ ጎን ተሰልፎ እንዲያራግብ ነው የምትፈልጉት። ሁለት መዋጋት ከመዋጋት ሀያ ዓመት መደራደር ይሻለናል። ስለዚህ ዳግመኛ ስለ ጦርነት፣ ስለ ቀውስ አናነታን ብላችሁ እኮ ሄዳችሁ ከህወሀት ሰዎች ጋር ታርቀናል ብላችሁ እነስብሃት ነጋን ከስር ፈታችሁ እነታዲ ውስጥ ፋንታንቱን እስር ቤት እያሰቃያችሁ እኮ ነው ያላችሁት። ሽማግሌ ሊሞት የደረሰ እስር ቤት አናስቀምጥ ብላችሁ ታርቃችኋል፣ ተስማምታችኋል፣ ተደላርላችኋል። አትንገሩን። አሁን ጥቅምት 24 ጥቅምት 23 ምናምን 23 አትበሉ። እሱን ተሰብስባችሁ ጫት ቃሙበት ለለመዳችሁ እንጂ፣ የኢትዮጵያን ሕዝብ መከላከያ ምናምን ተጠቃ የሚል ሞቢላይዜሽን የትኛው መከላከያ በአማራ ክልል ገብቶ አሁን ሕጻናትን እየደፈረ ያለው ነው እናቶችን እየደፈረ ያለው ነው። መከላከያ የምትሉ የትኛው ነው መከላከያ? በጣም ልዩ ቀን የምናከብረው ለዛ ነው ደግሞ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 የትግራይ ህዝብ ሊጠብቅ ነው። ምንም ሌላ ስራ የለውም። እዛ ፓርላማ ድረስ የገባችው የሞጣ ንግግር የኢትዮጵያ ህዝብ 60 ሚሊዮኑ ፖለቲከኛ የሆነባት ሀገር የሚል ንግግር ተናግሬ ፓርላማ ውስጥ ደግሞ ተናገሩት። ሞጣ የሚባሉ ነው የተናገረው። በግልጽ ተነግሯል። ፓርላማ ፋክት ነዋ፣ እውነት ነዋ። አሁንም ከመቶ ሰላሳ ሚሊዮኑ እርግጠኛ ነች፣ ሰማንያ ሚሊዮኑ ፖለቲከኛ የሆነባት ሀገር ኢትዮጵያ ብቻ ነች። ጠቅላይ ሚኒስትር እኮ አንድ ሰው ግን አንድ ሚሊዮኑ ሁሉ ጠቅላይ ሚኒስትር መሆኑ ይፈልጋል። ተመልከቱ፣ አሁን ቲክታኩን የሞላው አሁን ብትገቡ ዝም ብላችሁ ስትወጡ፣ ከኔ ስትወጡ ሁሉም ተናጋሪ ነው። በየፊናው የኢትዮጵያን ፖለቲካ ፈትፋች ነው ኦሮሞውም አማራውም ትግሬውም ወላይታውም ቤንሻንጉሉም አፋሩም ሶማሌውም ጉሙዙም ምናምን ጋምቤላው፣ እያንዳንዱ ጉራጌው ቁጭ ብሎ ፖለቲካ ነው የሚያወራው። ሌላ ስራ የለም። ሩጫቸው ቀይ ባህር ላይ እሬቻ ለማክበር ነው ያሉና ሀፍትሽ አድምጣ ናቸው። እንመለስ። አንዱ ምን እንዳለ ታውቃለህ? እንኳን ቀይ ባህር እሱን አምኛ ሰበተፈሪም አልሄድም እንኳን ቀይ ባህር አሰበ ተፈሪ አብረን እንሂድ ቢለኝ አልሄድም። ምን ላደርግ ነው ቀይ ባህር። የቀይ ባህር መንገደኞች በደንብ ሊያነጋግረን የሚችል ርዕስ ነውና ሽመልስ አቢሳ ነበረ የዛሬ አመት ሁለት አመት ነው አንድ አመት ኢሬቻን እዛ ሄደን እናከብራለን ቀይ ባህር እንሄዳለን አለ ለምን ሲባል ኢሬቻን በሚሰደው አመት ቀይ ባህር ነው የምናከብረው ብሎ አሁን ሩጫቸው ለዛ ነው እዛ ለማክበር አዎ በቃ ኢሬቻን ቀይ ባህር ሂዶ ለማክበር ኢትዮጵያውያን በብዙ ምናልባትም በመቶ ሺዎች የሚቆጠሩ ወጣቶች መርገፍ አለባቸው ምንም ሌላ ነገር አይደለም ቀጤማ ይዘው ቀይ ባህር ላይ ውሃ ለመዝገን ማለት ነው በቀጤማ ሌላ ነገር እንኳን ስለዚህ ውሃ ለኛ ምን ቀይ ባህር ጋር ሂደን በቄጤማው ውሃ ለመዝገድ ለምንድን ነው ሰው የሚሞተው? እዚህ በፊት በነገራችን ላይ ያው ምናሳብ ውስጥ ባድመና ሽራሮን በተመለከተ በርካታ ወጣት እንደ ቅጥ ነው ረግፏል። ያኔ ይሄ መሬት የኔ ነው፣ ይሄ መሬት የኔ ነው ሚል ነው ያዋጋው። አሁን እኔ እንደው እውነት እውነት አሁን ባው ታው እዚህ በዚህ ሰሞን የሚንጫጩበት ነገር እኔ ምናልባት ምርጫ ስለደረሰ ይሆን በትክክል እሷን ፈልገዋት ነው ምርጫ ስለደረሰ መሰለኝ። እኔ እዚህ በፊት ነግሬ ያለው አንዴ እንደውም እዚህ ውይይት ላይ አነሳነው ይመስለኛል። እንደውም የቤት እኛው አካባቢ የሆነ ታሪክ አስቼ ነው የልጅነት ጊዜ ታሪክ አስር ብር ብር አባሽ አባቴ ኪሳ አስር ብር ነድፎ ታላቅ ነው እዚህ ከዛ በኋላ በታላቅ በታላቅ የታላቅ አሳበበ ማለት ነው። እሱን የወሰደዋል። በቃ አምጡ ሲባሉ መጨረሻ ላይ አይቷን ነው የወሰደው የወሰደው ብሎ የሚል የተከታይ ማለት ነው። እሱ የወሰደው አይቷን ይላል ታላቅ። ከዛ ፋዘር ያንን ሲቆጣ ያኛው ትክክል ነህ፣ በደንብ አይተዋል።

አንዳንድ ብር ሰዴ ውስጥ አድርጎ እንኳን ወደ አሰብ አሰበ ተፈሪ እንኳን ነው ነው እንኳን ተፈሪ በጣም የምትገርም እንኳን አሳፍ ነው። እና ትረስት ያስፈልጋል እኮ አንተ ኮላ በመሪ ማመን ያስፈልጋል። ይሄንን እንዴት በቃ የለም ኢትዮጵያ በነገራችን ላይ እንትኑ ችግሩ በጣም አስቸጋሪነቱ ኢትዮጵያ ሁሉ ነገር የሚወሰን ሁሉ ነገር የሚፈጨው የሚደቀው፣ የሚበስለው እንት የሚባለው በአንድ ሰው ፍላጎትና በአንድ ሰው ስሜት። ብልጽግናዎች የምትላቸው ዝም ብሎ መንጋዎች ስብስቦች ናቸው። የእሱ የአብይ አህመድን የፊት ገጽታ አይተው የሚናገሩ የሚያጨበጭቡ እንት የሚሉ ናቸው። እንዲያውም አሁን ዛሬ ገብተዋል አሉ ለስልጠና ካድሬዎቹ እና ፈተና ፈተና አለ ተብለው መጽሐፍ የአብይ አህመድ መጽሐፍ እያጠሩ ነው። የሚገርም ነገር ማለት አሰብ የኢትዮጵያ ነች ያለው አሰብ የኢትዮጵያ ስለሆነች ነው ይላሉ፣ አቶ ባጫ አድምጠናቸው። አሰብ የኢትዮጵያ ነች ያለው አሰብ የኢትዮጵያ ስለሆነች ነው 100% ፒሪድ። በተንኮልና በሸፍጥ አስመራና አዲስ አበባ ሆናችሁ ወስዳቸዋል፣ ያኔ የተናገራቸው የለም። በዛን ጊዜ የሚናገር ሰው አንገቱ ይቆረጣል አማራ እንደሚተርተው ደረቃቅ ጉሮሮ ይቀዳል። ምን ማለት ነው? መቼ ለማን የት ልናገር የሚል ነገር ነበር ጀኔሬሽኑ የሚጠብቀው። አሁን ደግሞ የኢትዮጵያን አሰብ የሚያስመልስ ጀኔሬሽን ነው ያለው። ስልጣን ላይ ያለው መንግስት የዚህ ጀኔሬሽን ነው። በጠቅላላ የኢትዮጵያ ህዝብ በዚህ ተግባብተዋል።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 በአሮጌ የጥንት ዕቃዎች የተሞላ ሙዚየም የምትመስል አገር ውስጥ አጭቆ ያውም ያ ሙዚየም ጎብኚ የሌለው አድርጎ ማቆየት አይችልም ነበር። ከኢትዮጵያ ዳር ድንበር እጅህን አውጣ፣ ጽምዶን አቁም፣ ለተለያዩ ጽንፈኞች የምታደርገውን ድጋፍ አቁም። ይሄን ካላቆም ማተር ኦፍ ታይም ማንም ራሱን ይከላከላል። እንዴት እንደምንዋጋ ኤርትራኖች ያቁናል። በደንብ አርጎ ያቁናል። አሰብ የኢትዮጵያ ነው ማለት ሉዓላዊነት መዳፈር ነው ይላሉ የኤርትራ መንግስት። እንዴ ኤርትራ መንግስት እኮ አንድ ጥያቄ ልጠይቃቸው። እናንተ የኤርትራን ሉዓላዊነት እየጠበቃችሁ ነው፣ እርግጠኛ ናችሁ? የሰው አፍንጫ የመታ አፍንጫይን አትምታ አለ እንዴ። እንዴ እስኪ እናንሳ። ኢትዮጵያ ውስጥ ገብታችሁ ስታበቁ እንዴ ኢትዮጵያ እኮ ምንም አላለችም። እባካችሁ እጃችሁን አውጡ ነው። የኢትዮጵያን ሉዓላዊነት ደፍረ ያንተ ሉዓላዊነት የት ነው ያለው? ሌላ አገር ሉዓላዊነት እየተዳፈርክ የራስ ሉዓላዊነትን መጠበቅ አለ እንዴ? የኢትዮጵያ መንግስት እኮ ትዕግስቱ ወደር የለውም። እና ማን ነው የኤርትራን ሉዓላዊነት ተነካ ብሎ የሚከራከርልህ? ኢትዮጵያ መንግስት ትዕግስት በተገቢ ተጠቀሙበት። ሴትዮዋ ነጠላም ጭልኝ፣ እባክሽን እጄ ልሳደብላ አንዱ ከመንገድ መጥቶ ማማ ምን ነው እንዲህ ነጠላ ሳይለብሱ ወጡ ብሎ ብላቸው፣ በይተዩ ሌላ ቦታ አለ እድም የሚሰደበውን እዚህ አግኝቻለሁ። እንደተባለው ኤርትራ መንግስትም ምን ብሎ ነው እሱ ቲፒልፍ ጋር የሚጣላው? ቲፒልፍ ራሱ ተዘጋጅቶለት መጣ ከመንግስት ጋር ፕሪቶሪያን የሚያፈርስለት ከሱ ጋር አንድ ሆነው በዚህ መሰረት እሱ የሚፈልገው አላማው የኢትዮጵያ ሰላም እንዳታገኝ ነው። ስለዚህ ለኤርትራ መንግስት ተቃርኖ አይሆንበትም። ዓላማው ኢትዮጵያ ሰላም እንዳታገኝ ነው፣ የኢትዮጵያን ሉዓላዊነት መድፈር ነው። ተቃርኖ የሚሆነው ለማን ነው? ለቲፒኤልኤፍ ነው። ቲፒኤልኤፍ እጅ በጆኖሳይድ በዝርፊያ እና ሴቶችን በመድፈር ሰባ ፐርሰንት በኤርትራ መንግስት ተረጋግጠ የሚል ነገር ነው የነበረው ይሄንን ጭልጥ አድርገው በራሳቸው ላይ ዞሮ ጥለው በትግራይ ህዝብ ላይ ጄኖሳይድ ፈጸመ ከሚሉት በላይ ሌላ ጄኖሳይድ የቲፒኤልፍ ዋርሎዶች ፈጸሙ። ጽምዶ የሚባለው በትግራይ ህዝብ ላይ ልክ ሰሜን እዝ ላይ የተደረገውን ክህደት መልሰው በትግራይ ህዝብ ላይ ሌላ ክህደት ፈጸሙ። ሌባ ጸጥታን አይወድም። ሌባ መረጋጋትን አይወድም። ሌባ ግርግር ነው የሚወደው። ስለዚህ እነዚህ ዘራፊዎች ዋርሎዶች የቆሞ ቀሩን የቲፒኤልፍ አመራር ይዘው ይኸው የትግራይ ህዝብን እንደፈለገ ይጫወቱበታል ማለት ነው። ለነሱ መርህ አይሰራም። ለነሱ ፕሪንስፕል የሚባል ነገር አይሰራም። ባለ ሙሉ ማዕረግ ባንዳዎች አረፍ ይበሉ። አባቴ ብዙ ቆሙ፣ ከኤርትራ ጎን ብዙ ቆሙ። ይደክሞታል። አረፍ እያረፋችሁ መመናን እያረፋችሁ ባለፈው የወንድ ቦት ከሶማሌ ጎን እቆማለሁ ብሎ ነበር። ቆመ ቆመ ቆመ ምንም ዋጋ አላገኘም። በዝጌር ተበ ቁጫል እርሶም ከኤርትራ ጋር ቆማለሁ ቢሉ ይቆማሉ ይቆማሉ። ከዛ ቧል ላይ አረፊና የክብር ባንዳ የክብር ባንዳ መሆናችሁን ስናሳውቃችሁ በጣም በታላቅ ደስታ ነው ለማለት ወዳደኝና እና በእውነት ያሳዝናል። እውነቱን ለመናገር ታጋይነን ካላችሁ እናንተ ታጋዮች ትግላችሁ ላይ ብቻ ማተኮር ትችሉ ነበር። ሀሳባችሁን፣ ስራችሁን ትግላችሁ ላይ ብቻ ማተኮር ትችሉ ነበር። ግዴታ አይደለም የባህር በርን መቃወም ግዴታ አይደለም። ከኤርትራ ጋር እንሰላፋለን ምናምን እያሉ አደባባይ እየወጡ መወትወትና እንትን ማለት አስፈላጊ አልነበረም። በነገራችን በኢትዮጵያውያን ላይ ጥቁር ጠባሳ እያስቀመጣችሁ ነው። በታሪካችሁ ላይ ጥቁር ጠባሳ እያስቀመጣችሁ ነው። ጥቁር ነጥብ እያስቀመጣችሁ ነው። ውድ የቻናላችን ቤተሰቦች ለዛሬ የነበረን ቆይታ ይህን ይመስል ነበር። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰብ ሆኖ በቀጣይ በሌሎች ቪዲዮዎች እስከምንመለስ ቸር ሰንብቱ።